ሰላም እንኳን ደህና መጣችሁ። ዛሬ የምንመለከታቸው ምንጮች ሶስት ተለያየ ግን በአንድም በሌላ መንገድ የተያያዙ የሚመስሉ የኃይል ሽኩቻዎችን ነው ይዘውልን የመጡት። አዎ በጣም የሚገርም አገናኛ አላቸው። አንዱ መቀሌ ላይ በግልጽ የታየው ወታደራዊ ግጭት ነው ሌላው ደግሞ አዲስ አበባ ፍርድ ቤት ውስጥ በህግ አንቀቶች የሚካሄድ ፍትጊያ ነው። ሶስተኛውስ ሶስተኛው ደግሞ ከሀገር ወጥተን ያው በዓለም አቀፍ መድረክ ላይ የሚታየውን የኢኮኖሚና የዲፕሎማሲ የኃይል አሰላለፍ ነው የምንመለከተው። ስለዚህ የዛሬው ዓላማችን እነዚህን ክስተቶች እያገጣጠምን ኃይል በተለያየ መልክ እንዴት እንደሚገለጥ መረዳት ነው ማለት ነው። በትክክል ምክንያቱም፣ ኃይል ስንል ብዙ ጊዜ ወላ አውራችን የሚመጣው ጠመንጃ ብቻ ነው። ነገር ግን ኃይል በጀት በመከልከል የባንክ ሂሳብ በማገድ በፍርድ ቤት ውሳኔም ሊገለጥ ይችላል። በጣም ትክክል ነው። እንግዳው እስኪ ከመጀመሪያው መድረክ እንጀምር። መቀሌ ምንቾቹ ደሚሉት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ለጄኔራል ታደሰ ወረደን ቢሮ በታጣቂዎች ተከቧል። አዎ በጣም ትልቅ ክስተት ነው። በይፋ የተሰጠው ምክንያት ደሞዝ አልተከፈለንም የሚለው ነገር ግን ይህ ምክንያት ብቻውን የክልሉን ርዕሰ መስተዳደር ቢሮ እስከ መክበብ ያደርሳል? ጥሩ ጥያቄ ነው። የደሞዝ ጉዳይ ላዩን የሚታይ እውነተኛ ችግር ነው። ነገር ግን ያው እንደ ማቀጣጠያ ነው ያገለገለው። ከጀርባው ሌላ ነገር አለ በእርግጠኝነት ትልጉን ምስል ስንመለከት ችግሩ ፖለቲካዊ እና ኢኮኖሚያዊ ነው። ለምሳሌ የፌዴራል መንግሥት ለክልሉ ይመድብ የነበረውን ወደ 18.8 ቢሊዮን ብር 18 ቢልየን ያ በጣም ትልቅ ገንዘብ ነው። አዎ በጣም ትልቅ ገንዘብ ነው። እና ይህንን በጀት ከጥቅም ጦር ጀምሮ አቆሞታል። ምትልያታቸው ምንድን ነው? ጠቅላይ ሚኒስትሩ ህወሃት በጀቱን ለጦርነት ዝግጅት እያዋለው ነው የሚል ከባድ ክስ ማቅረባቸውን ተከትሎ ነው የሆነው። ስለዚህ የደሞዝ ችግሩ ስር መሰረቱ ከዚህ ይጀምራል። ይሄ በጀት እገዳ ማለት የክልሉን መንግስት የገንዘብ ፍሰት ሙሉ ለሙሉ ማፈኑ ማለት ነው። ተጽዕኖውስ ምን ያህል ከባድ ነው? በጣም ከባድ ነው። እንደ ሽሬና አዲግራት ያሉ ትልቅ ከተሞች ከራሳቸው ገቢ ተጠቅመው ለተወሰነ ጊዜ ቢቆዩም አብዛኞቹ የገጠር ወረዳዎች አገልግሎት እስከማቆም ደርሷል። ከዚህም በላይ ደግሞ የኢፈርት የባንክ ሂሳብም ታግዷል ይላሉ ምንጮቹ። ልክ ነው፣ የህወሃት የኢኮኖሚ ክንፍ የሆነው ኢፈርት እና እንደ ደደቢት ማይክሮፋይናንስ ያሉ ተቋማት ሂሳብ ሲታገድ፣ በቃ ድርብ ጫና ነው የተፈጠረው። እሺ፣ ይህ ጫና ደግሞ ወደ ውስጡ ሽኩቻ መርቷል ማለት ነው? ምንጮቹ እንደሚሉት ይሄ እንቅስቃሴ ጀነራል ታደሰን ከስልጣን ለማውረድ የታቀደ ነው። አዎ፣ በቀድሞ ፕሬዝዳንት በዶክተር ደብረጽዮን ለመተካት የታቀደ ሴራ አካል እንደሆነ ነው የሚጠቆሙት። የልዩነታቸው መነሻ ምንድን ነው? እዚህ ላይ ነው ነገሩ የሚገርመው። ምንጮቹ እንደሚሉት የልዩነቱ መነሻ የአክሱም ጽዮን ማርያም በዓል ነው። እንዴት? በበዓሉ ላይ የኤርትራ ካህናት በማሳተፍ የፖለቲካ ትርፍ ለማግኘት የታቀደ ፕሮግራም ነበረ። ጀኔራል ታደሰ ግን ይህ ለትግራይ ሕዝብ አይጠቅምም ብለው አጥብቀው ተቃውሞታል። እናም ፕሮግራሙ ተሰርዟል። አዎ በእሳቸው ተቃውሞ ምክንያት ፕሮግራሙ እንዲሰረዝ ሆኗል። ይህም ከሌሎች የህወሃት አመራሮች ጋር ትልቅ ልዩነት ፈጥሮባቸዋል። ስለዚህ በፌዴራል መንግስት ላይ ተስፋ ባለመቁረጥ ያስጣቃን ነው ወደሚለው ክስ ያደረሳቸው ሄ ነው። በትክክል እዚህ ላይ የፕሪቶሪያው የሰላም ስምምነት በተለያየ መንገድ የተተረጋገመ መሆኑን እናያለን። የጀነራል ታደሰ ወገን በድርድር ያምናል፣ ከፌዴራል መንግስት ጋር ያለውን ግንኙነት ማሻሻል ይፈልጋል። ሌናኛው ወገን ደግሞ ይሄንን እንደ ክህደት ነው የሚቆጥረው ማለት ነው። አዎ የፕሪቶሪያን ስምምነት ከልክ በላይ አምነዋል ብሎ ነው የሚክሷቸው። በዚህም የተነሳ በጄኔራሉ ላይ ከፍተኛ ተቃውሞ እንደተነሳባቸው ነው ምንጮቹ የሚሉት። ይህ በጣም አሳሳቢ ነው። የክልሉ ፕሬዝደንት ያሉበት ቦታ እንኳን አይታወቅም እየተባለ ነው። በጣም ደጋፊዎቻቸው ጄኔራሉ የት ናቸው እያሉ ነው። እንደ ጌታቸው ረዳ ወደ አዲስ አበባ ይሄዳሉ በሚል ስጋት የመቀለያ አውሮፕላን ማረፊያ ጥብቅ ቁጥጥር ስር ነው። ይሄ ከጦርነቱ በኋላ የተገኘውን አንጻራዊ ሰላም አደጋ ላይ የሚጥል አይመስልም በእርግጠኛነት የክልሉ ከፍተኛ ባለስልጣን ደህንነት ጥያቄ ውስጥ ሲገባ ያው መተማመን ሙሉ በሙሉ እንደጠፋ ነው የሚያሳየው። ፖለቲካዊ ውይይት ቦታውን ለጥሬ ኃይል እየለቀቀ ነው። እንግዲህ በመቀሌ ጥሬ ወታደራዊ ኃይል ሲንቀሳቀስ ወደ አዲስ አበባ ስንመጣ ደግሞ ኃይሉ መልክ ይቀይራል። የቀድሞ ባለሥልጣን አቶ ታዬ ደንዳ ጉዳይ መድረኩን ከጦር ሜዳ ወደ ፍርድ ቤት ይለውጠዋል። አዎ። በህገወጥ የጦር መሳሪያ ክስ የሰባት ዓመት ከሁለት ወር እስር ተፈርዶባቸዋል ግን ነገሩ ከቀላል የጦር መሳሪያ ክስ የዘለለ ይመስላል በፍጹም በውጫዊ መልኩ ክሱ አንድ ክላሽንኮቭ ከስልሳ ጥይቶች ጋር በቤታቸው ተገኝቷል ነው የሚለው ነገር ግን የመከላከያው ምስክሮቻቸው ዝርዝር ነው ጉዳዩን ውስብስብ የሚያደርገው ልክ ነው የደህንነት ስጋት ስለነበረባቸውና የግል ጠባቂዎቻቸው ስለተነሱባቸው መሳሪያውን የተቀበሉት በወቅቱ በነበሩ ከፍተኛ የመንግስት ባለስልጣናት የቃል ፈቃድ ነው ብሎ ነው የሚከራከሩት። እናም እነዚያም ባለስልጣናት ምስክር አድርገው አቅርበዋል፣ ጠቅላይ ሚኒስትሩን ጨምሮ አዎ። ዝርዝሩ ጠቅላይ ሚኒስትር አብይ አህመድን እና የአዲስ አበባ ከንቲባ አዳነች አቤቤን ጨምሮ አምስት ከፍተኛ ባለስልጣናትን ያካተተ ነበር። ግን ፍርድ ቤት የቀሩት ሁለቱ ብቻ ናቸው። ጠቅላይ ሚኒስትሩን ጨምሮ ሶስቱ አልቀሩ። ይህ በፍርድ ሂደቱ ላይ ምን አይነት ተጽዕኖ አለው? ይህ ነው የጉዳዩ እምብርት። ጠበቃቸው ቀሪዎቹ ሶስት ምስክሮች አለመቅረባቸው የደንበኛዬን ራሱን የመከላከል ህገ መንግስታዊ መፍት ጎድቶታል ብለዋል። ማለትም የእኔ ወገን ታሪክ ሙሉ በሙሉ አልተሰማም እንደ ማለት ነው። በትክክል የህግ የበላይነት ባለበት ስርዓት ፍርዱ ቤት የጠራው ማንኛውም ሰው መቅረብ አለበት። ከፍተኛ ባለስልጣናት ሳይቀርቡ ሲቀሩ ህጉ ለሁሉም እኩል ነው ወይ የሚለውን መሰረታዊ ጥያቄ ያስነሳል። በጣም የሚገርመው ደግሞ በዚህ ክስ ፍርዱ እንደተሰጠ አቃቤ ህግ ሶስት አዲስ እና እጅግ በጣም ከባድ የሆኑ ክሶችን ማቅረቡ ነው አዎ ሁከት ማስነሳት መንግስቱን በኃይል ለመናድ መሞከር እና በመከላከያ ሰራዊት ላይ ሐሰተኛ መረጃ መንዛት የሚሉ ይሄ ምን መልእክት ያስተላልፋል ይህ የሕግ ስልት ለ አንዳንዴ ሊጋል ስታኪንግ ይባላል አንድን ሰው በቁጥጥር ስር ካባሉ በኋላ በአንድ ክስ ሊፈታ ሲል አዲስና ከበድ ያሉ ክሶችን እየጨመሩ እስር ቤት እንዲቆይ የማድረግ ዘዴ ነው። ስለዚህ የህግ ሂደቱ ራሱ የፖለቲካ መሳሪያ የሆነ ነው ማለት ነው። በትክክል። በመቀሌ ኃይል በጠመንጃ ይገለጻል። እዚህ አዲስ አበባ ፍርድ ቤት ውስጥ ደግሞ ኃይል በህግ አንቀጾችና በክስ መዝገቦች እየተገለጸ ነው። አላማው ግን አንድ ነው። ተቃራኒን መቆጣጠር። እሺ፣ ከሀገር ውስጥ የኃይል ሽቁቻዎች ወጥተን እስኪ ሶስተኛውን መድረከን መልገት የዓለም አቀፉን የኃይል አስተላለፍ ምንጮቻችን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለዩክሬን ያስተላለፉትን ግልጽ መልእክት ይዘረዝራሉ። አዎ፣ መልእክቱ በጣም ግልጽ ነው። የዩክሬን ጦር ሩሲያ የራሷ ግዛት ናቸው ከምትላቸው አራቱ ክልሎች ካልወጣ የሰላም ድርድር የለም ነው ያሉት። በቃ በኃይል እናስወጣችኋለን እያሉ ነው ይህንን ያሉት ወደ 20 በመቶ የሚጠጋ የዩክሬን ግዛት በቁጥጥራቸው ስር ባለበት ወቅት ነው። ያው በጦር ሜዳ ባገኙት ኃይል ዲፕሎማሲውን ለመወሰን የሞክሩ ነው። በዚህ መሃል ግን የፑቲን የህንድ ጉብኝት በጣም ይገርማል። አሜሪካ ህንድ ከሩሲያ ነዳጅ እንዳትገዛ ከፍተኛ ጫና እያደረገች አይደል? ልክ ነው። ከፍተኛ የኢኮኖሚና የዲፕሎማሲ ጫና እያደረገች ነው። ነገር ግን ፑቲን በኒው ዴሊ ከጠቅላይ ሚኒስትር ሞዲ ጋር ቀይ ምንጣፍ ተነጥፎ ኖሮ አቀባበል የተደረገላቸው። ህንድ እንዴት ነው ይህንን የኃይል አሰላለፍ ማመጣጠን የቻለችው? ይሄ የዘመናችንን የዓለም ፖለቲካ ቁልጭ አድርጎ የሚያሳይ ክስተት ነው። ዓለም ወደ ሞልቲፖላር ወይም በርካታ ሀያላን ወዳሉበት ስርዓት እየተሸጋገረ መሆኑን ያሳያል። ህንድም የዚህ ለውጥ ዋና ተዋና አይነች ዋና ተዋና አይነች። የአውሮፓ ሀገራት በሩሲያ ነዳጅ ላይ ማዕከብ ሲጥሉ ህንድ ያንን ክፍተት በመጠቀም የሩሲያ ትልቁ የነዳጅ ገዢ ሆናለች የንግድ ልውውጣቸው 68.7 ቢሊዮን ዶላር ደርሷል ይሄ ከኮቪድ በፊት ከነበረው በስድስት እጥፍ ይበልጣል ነው የሚሉት ምንጮቹ አዎ በስድስት እጥፍ ተራሙዝ ገኔ ል ጭማሪ ነው አሜሪካስ ይህንን ዝም ብላ ነው የምታየው በፍጹም አይደለም ሩሲያ የነዳጅ ገቢያዋን ለጦርነት እያዋለች ነው በሚል በህንድ ላይ 50 በመቶ ታሪፍ ትላለች ያ የኢኮኖሚ ኃይልን መጠቀም ነው በትክክል ነገር ግን ህንድ የራሴን ብሔራዊ ጥቅም ነው የማስቀደመው የሚል ግልጽ አቋም ይዛለች። የፑቲን ከመከላከያ ሚኒስትራቸው ጋር ሕንድ መምጣትና ስለ ጦር ጀጦች መወያየታቸው ግንኙነቱ ከነዳጅ የዘለለ ስትራቴጂካዊ መሆኑን ያሳያል። እሺ፣ በተመሳሳይ ምንጮቹ የአሜሪካን አዲስ የብሔራዊ ደህንነት ስትራቴጂ ይጠቅሳሉ። ትኩረታቸው ደግሞ ወደ እኛ ቀጠና ወደ ቀይ ባህር ነው። አዎ። በኢትዮጵያና በኤርትራ መካከል ግጭት እንዳይፈጠር ለመስራት ማቀዷን ይገልጻሉ። የአሜሪካ ፍላጎት ከምን የመነጨ ነው? ከራሳ ብሔራዊ ጥቅም ነዋ? ቀይ ባህር ለዓለም ንግድ በጣም ወሳኝ መስመር ነው። እዛ አካባቢ የሚፈጠር አለመረጋጋት የአሜሪካን ጥቅም በቀጥታ ይነካል። ስለዚህ ግጭት እንዳይፈጠር እሰራለሁ ስል የኔን ጥቅም የሚነካ እንቅስቃሴ አልታገስም ያረች ነው። በትክክል የቀድሞ ፕሬዚደንት ትራምፕ መስማማት ቃል ቻሉ እጋባበታለሁ ማለታቸውም የዚሁ አስተሳሰብ ሌላኛው ገጽታ ነው። እንግዲህ ዛሬ የተመለከትናቸው ምንጆች ኃይል ምን ያህል የተለያየ መልክ እንዳለው ቁልጭ አጥርጎ አሳይቶናል። በመቀሌ በተመንጃ በአዲስ አበባ በፍርድ ቤት መዶሻ፣ በዓለም አቀፍ ደግሞ በንግድ ስምምነት ሁሉም ታሪኮች ግን የሚያጠናጥኑት በአንድ ነገር ላይ ነው፤ ጥቅምን ለማስከበር በሚደረግ የኃይል ሽኩቻ ልክ ነው እና እነዚህን ምንጮች ስንዳስስ አንድ ሊታሰበበት የሚገባ ጉዳይ ይነሳል። የኃይል መግለጫዎቹ ቅርጻቸውን ቢቀይሩም በመሰረቱ አንድ አይነት ዓላማ አላቸው ይመስላሉ። እውነት ነው። በመቀሌ በአዲስ አበባ ፍርድ ቤት ወይም በኒው ዴሊ የሚወሰኑ ውሳኔዎች ተራው ዜጋ ላይ የሚያሳድሩት ተጽዕኖ ምን ያህል ተመሳሳይ ወይም የተለያየ ነው? በመቀሌ በአዲስ አበባ ፍርድ ቤት ወይም በኒው ዴሊ የሚወሰኑ ውሳኔዎች ተራው ዜጋ ላይ የሚያሳድሩት ተጽዕኖ ምን ያህል ተመሳሳይ ወይም የተለያየ ነው? በጣም ጥሩ ጥያቄ ነው። በመቀሌ ያለ አንድ የመንግሥት ሠራተኛ ደመወዙ ሲቆም የሚሰማው ስሜትና በአሜሪካ ታሪፍ ምክንያት በህንድ ያለ አንድ ነጋዴ የሚደርስበት የኢኮኖሚ ጫና በመሠረቱ አንድ ዓይነት የኃይል ሰለባ መሆኑን አያሳይም ወይ? የለቀጣይ ሐሳብ የሚሆን ጥያቄ ነው።